የዐቢይ ጾም ሶስተኛ ሳምንት ምኩራብ። ውድ የሳሬም ቲዩብ መራ ግብር ተከታታዮች እንኳን ለዐቢይ ጾም በሰላም አደረሳችሁ እያለን፣ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር ኮፒ ሊንክ በማድረግ ቤተሰብ እንዲሆኑ እናድርግ። ሰናይ ቆይታ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የዐቢይ ጾም ሶስተኛ ጾም በማለት ይሰይሟታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ የገባበትና ያስተማረበት ነው። ምኩራብ ማለት ቀጥተኛ ፍቹ ኮረብታ፣ ተራራ የሚያህል ታላቅ ሕንፃ ማለት ነው። ከዚህም የተነሳ የአይሁድ ቤተ ጸሎት ወይም ቤተ መቅደስ ማለት ይሆናል። እንደ ቤተ ክርስቲያናችን ስርዓት፣ ትውፊት መሰረት በዐቢይ ጾም ስምንቱ ሰንበታት ሊዘመር የተዘጋጀው የጾመ ድጓ መዝሙር ነው። በየሰንበቱ የሚነበቡት የመጽሐፍ ቅዱስ ንባባት፣ የሚዘመረው የዳዊት መዝሙር ወይም ምስባክ ከሰንበቱ ስያሜ ጋር የሚያያዙና የሚዛመዱ ናቸው። በሰንበታቱ ውስጥ የሚነበበውና የሚዘመረው ጌታችን በመዋለ ስብከቱ ያስተማራቸውን ትምህርቶችና የሰራቸውን ዋና ዋና ተአምራትና መንክራት የሚመለከቱ ናቸው። ጾሙ የጌታ ጾም ስለሆነ ሁሉም መዝሙራትና ምንባባት ከጌታ ትምህርትና ስራ ጋር የተያያዙ ናቸው። በዚህም መሰረት ሶስተኛው ሳምንት ምኩራብ ተብሎ ተሰይሟል። ቦአ ኢየሱስ ምኩራብ አይሁድ የሚልና ይህን የመሰለ ጌታ በምኩራብ ማስተማሩን የሚያዘክር የሚቀርብበት ሳምንት ነው። በብሉይ ኪዳን ዘመን በኢየሩሳሌም የአይሁድ ቤተ መቅደስ ነበራቸው። ናቡከደነጾር ኢየሩሳሌምን በወረረ ጊዜ ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህን ጊዜ ጀምሮ አይሁድ የሚኖርባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ግን ብዙ ምኩራቦች ነበሩ። አዋርያት በሚያስተምሩበት ወቅት ከአንዳንድ ቦታዎች በቀር በምኩራቦች ገብተው ወንጌል አስተምረዋል። በብሉይ ዘመን ቢያንስ አስር የጎለመሱ ወንዶች የቤተሰብ ኃላፊዎች በቦታው ከተገኙ እነዚህ ምኩራቦችን ለመስራት ይፈቀድላቸው ነበረ። በምኩራብ ውስጥም የሕግ መጽሐፋትና በነቢያት የተጻፉ መጽሐፎች በብራና ጥቅልል ይገኛሉ። ምዕመኑ እንዲሰማቸው እንደ መድረክ ባለ ቦታ ላይ ካህናትና መምህራት ቆመው መጽሐፍትን ያነባሉ፣ ቃለ እግዚአብሔርንም ያስተምሩ ነበር። ምኩራብን የሚመሩ አለቆች ጥፋተኛ ሰው ቢገኝ በመግረፍ ወይም ከምኩራብ በማስወጣት ሊቀጡ ሥልጣን ነበራቸው። አገልጋዊ ወይም የሚራዱ ወጣቶች ልጆቻቸውን በማስተማር ጥቅሎችን በማቅረብ በተጨማሪም የአለቆቻቸውን ትእዛዝ በመፈጸም ያገለግሉ ነበር። በየሰንበቱ ህዝቡ ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበር። ከአምልኮታቸውም ውስጥ ጸሎት፣ ከሕግና ከነቢያት ንባብ፣ ስብከትና ቡራኬ ነበረ። በዚህም ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ህዝቡን አስተምሯል። ወዳደገበት ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ምኩራብ ገባ፣ ሊያነብም ተነሳ። ሉቃስ ምዕራፍ 4 ከቁጥር 16። ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በሚገባ ያስተምራቸው ነበረ። ማቴዎስ ምዕራፍ 13 ከቁጥር 52። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመረ። ማርቆስ ምዕራፍ 6 ከቁጥር 1። ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖት ቃልን አስተማረ። ከመስዋዕትም ይልቅ ምሕረትን ወዳለው የሰንበቷ ጌታዋ የምሕረት አባቷም እኔ ነኝ። የሰው ልጅም የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ አታድርጉ፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ወደ ምኩራባቸውም ገብቶ ዝም እንዲሉ ገሰጻቸው። እነርሱም ትምህርቱን፣ የቃሉን ግርማ፣ የአነጋገሩን ጣዕምና የአንደበቱን ቅልጥፍና አደነቁ። መልካም የጾም ሳምንት ይሁንልን። ይህንን መልእክት ለሌሎች በማጋራት ያወቅነውን እንድናሳውቅና በረከት እንድናገኝ በእግዚአብሔር ስም እንጠይቃለን። ሰናይ ቆይታ